አሰላሙ ዓለይኩም ራህመቱላሂ ወበረከት ውድ ጓደኞቼ እንዴት ናችሁ? ክርስቲያን ወገኖቼ እንዴት ናችሁ ብያለሁ። ከእኔ ጋር ሁሉ ሰላም ነው። እንዴት ናችሁ? የመዳም ታክሲዎች ወይም ደግሞ ቅመሞች እና እንዴት ናቸው? ከእኔ ጋር ሁሉ ሰላም ነው። ይህንን ቪዲዮ ብታዳምጡልኝ ወይም ደግሞ ብታዩት ደስ ይለኛል። የምክርም አገልግሎት አለው የምግብ ማስተያየት ብሰጡኝ ብታበረታቱ ደስ ይለኛል። ሰብስክራይብ ያደረጋችሁ ኮሜንት የምታዩልኝ የምታበረታቱኝ በሙሉ በጣም አመሰግናለሁ። ሲቀጥል እንደገና ደግሞ ሰብስክራይብ የማታደርጉኝ አድርጉኝ ይጠቅማችሁ። አላ አድርጉኝ እና እስኪ ዛሬ አንድ ምግብ ላሳያችሁ የራሴ አስተያየት ነው። በቃ ይወዱታል ብዬ የምሰራው ምግብ ነው። እናንተም ደግሞ አስተያየት ካላችሁ እስኪ ኮሜንት ስጡ እና እስኪ ወደ ቪዲዮ እንደምታዩት ይሄ ዶሮ ያኔ በስልስ ዶሮ ነው። ዶሮ ዶሮውን ክትፍ አድርጌ ዶሮ ስጋ ነው። በሳልሳ ምናምን እንደ ሀገራችን በስጎ የተሰራ ነው። ይሄ ይሄኛው ደግሞ ያው ዶሮ አለው ግን ይሄ ምንድነው ይሄ ትልልቁ ቃሪያ ምንድነው የሚባለው እና ድኝች ነው ከዛ ዶሮ ነው ሽንኩርት በቃ እንደ አልጫ ማለት ነው ይሄ ሁለቱ አይደለም ይሄ ሰኔያዬ ነው ይሄ ክሬሜ ነው ክሬሙን ያው እንደዚህ ነው ወፈር ሲል ነው የምወደው መኮረኒ ነው ይሄንን ግማሽ ነው የምሰራው ግማሹን አልጫ ግማሹን ቀይ አርጌ ነው የምሰራው። ስለዚህ ተከታተሉ። ነገራችን ላይ እኔ ሴትዮ ጋር ውሽና መግባት አልወደም። በጣም በብዙ አይነት ሶስት አይነት አራት አይነት ብሰራ እራሱ በቃ አጥቤ ተጠቀማለሁ። እንደገና ደግሞ በቃ ጽድት አድርጌ አታ እኔ ፍሩሙን እራሱ ማሎለቡልበት ሰዓት አለኝ። ለምንድን ነው እራሴ ጽድቅ ታርጌ ነው የምሰራው። ግን እኔ እነሱ ጋር ስገባ በእርግጥ ስምሰራበት ቤት ሴትዮዋ ትገባ መኮሽና። ግን ሌላ ቦታ በምሰራበት ሰዓት ሽንኩርት ክታፊ አንድ ጣውላ፣ ቲማቲም ክተፊ አንድ ጣውላ፣ ሽንኩርት ነጭ ሽንኩርት ክተፊ አንድ ጣውላ። በቃ እያንዳንዱ ቦታ ላይ ሁሉም ሰቀ ይደረደራል። ከዛ ሽንኩርቱን አማስሊ ትወጣለች። ግማሽ ሰዓት ተጠብቃታለች። ከዛ ደግሞ ቲማቲሙ ሲገባ አንድ ሰዓት፣ ቶሙ ሲገባ አንድ ሰዓት። ውሃ ውሃ ለሚል ምግባቸው፣ ውሃ ውሃ ለሚል ምግባቸው ማለት ነው። አሁን እኔ ወላሂ ሽንኩርት ማለት ነው። ሽንኩርትና ቲማቲም እዚህ ቤት ልክ እንደ ኢትዮጵያ ነው የምንጠቀመው። እንደውም ኢትዮጵያ ከሳምንት ሳምንት ነው አደለ አስቤዛ የምናሟለው እዚህ ቤት ግን በቃ በሳምንት ሁለት ሶስቴ ነው የሚመጣው። ሽንኩርትና ቲማቲም በደንብ አድርጌ ሽንኩርትና ቲማቲም እጠቀማለሁ። በደንብ አድርጌ ቅመማ ቅመሞችን እጠቀማለሁ። ቅመማ ቅመሞችን ቤቴ ነው የምናዘጋጀው። አየሸይ ቅመማ ቅመም ከውጭ ፍሬውን ታመጣለ፣ የምሳረጋለሁ፣ ራሴ አዘጋጃለሁኝ። ካላስ ያኔ ከብሳን ብሰራ አየሸይ ምግብ ብሰራ ማንኛውም ምግብ ላይ ቅመም አረጋለሁኝ። ያኔ በቃ ደስተኛ ደስተኛ ሆኜ ሰራለሁ፣ ኩሽና እንደፈለገ ዘና ብዬ በቃ ደስተኛ ሆኜ ነው የምሰራው። በነገራችን ላይ ደግሞ አንድ ነገር ልንገራችሁማ። እናንተ ምግብ አንሰራም ፊታችን ይበላሻል የምትሉ ሴቶች ወይም ደግሞ ምግብ አሁን አብዛኛው ሳዑዲ አረቢያ ላይ ዱባይ እንኳ ኮንትራት የሚሰሩ ልጆች እንኳ ችግር የለውም፣ ያኔ እንትን ይላሉ ብዙ ጊዜ ይሰራሉ ምግብ ችግር የለውም ወይም ደግሞ ጽዳትና ምግብ ሰሪ ካልሆኑ አንድ ሰራተኛ ከሆኑ ችግር የለውም ግን ደግሞ ሳኡዲ አረቢያ ላይ ጠፍታችሁ የምትሰሩ ሰዎች የትም ሀገር ጠፍቶ መቼም የማይሰራ ሀበሻ የለም እናንተ ሰዎች ያማችኋል ምግብ አንሰራን ፊታችን ይጠብሯል። ሴት ላይ መቼ ነው ምግብ ሰርታ ፊቷ የሚጠብሩ አይደለም አረብ ሀገር በጋዝ እየሰራን ቀርቶ አይደለም ሀገራችን በእንጨት አይደል የምንሰራው የሀገራችን ወዝ እንዴት ነው የሚያምረው? የፊታችን ወዝ መቼ ነው ማዳት የወጣው? አይወጣም። እንደውም ትንሽ ካውያ ደም ይመጣል፣ ሰውነት ያዞራል። ልብ ጋር ካውያው ያኔ ሊኤትሪኩ የጋዙ ግን ምን ችግር አለው? ሙቀት ነው፣ ሙቀት ነው። ሙቀት ደግሞ ሴቶች ይስማማናል። ሙቀት ደግሞ ሴቶች ይስማማናል። አንደኛ ሰውነታችን ጥርት ይላል እ ሁለተኛ ሰውነታችን ይወፍራል። ከሀራባው ግን በጣም ብዙ ልብስ የሚተኩሱ ልጆች እኔም ተኩሳለሁኝ ይሰማኛል። ያኔ ውሃ ይጠማኛል። በጣም ውሃ ይጠማኝ እና ውሃ ስጠጣ ልቤን የማጠወልወል ነገር አለው። ምንድን ነው እንትኑ ማለት ነው፣ ልብስ ተካውየው ምግብ ስራት ግን ማዳት ያወጣ እና ደግሞ አብዛሀኝ አረቦች አብዛሀኝ አረቦች ምግብ የምሰራ ሴት ይወዳሉ። በጽዳት እንኳን ወስደው አንድ ምግብ ሁለት ምግብ የምሰሪላቸው ከሆነ ወይኔ እስቲ ምግብ ያንን ምግብ ስሬ ነው የሚሉት። አብዛኛው የትም ቦታ ላይ ምግብ የምሰራ ሴት ወርቅ አትወርቅም፣ በእርግጠኝነት መቶ ፐርሰንት እኔ እንደማቀው ማለት ነው። ስለዚህ ምግብ ስሩ፣ ምግብ ልመዱ። አሁን ደግሞ ኢንተርኔት ደግሞ ሞልቷል፣ ወላ ኢንተርኔት ሞልቷል እየገባችሁ አታ ኢንተርኔት እንኳን ባይሰጧችሁ፣ በቃ ምግብ እሰራለሁ፣ ኢንተርኔት ስጡ ይበሏቸው፣ ተፋጠጡ። አይ ኢንተርኔት አንሰጥም ካሉ ደግሞ በቃ አንሰራም በሉ ምግብ። ስለዚህ ኢንተርኔት ይታርጋችሁ፣ ስሩ፣ ሙያ ልመዱ። በስደት መቼም ብንገባም አገራችን ይጠቅመናል። ሙያ የትም ሙያ የለመደ ሴት ባሏንም ታበላለ ራሷን ትበላለ። ሰነፍ ሴት ደግሞ ሰነፍ ናት፣ ርጥ ሴት ርጥ ናት። ስለዚህ ሙያ ልመዱ ነው የምለው እኔ ሙያ ልመዱ። እና ዛሬ እስኪ የምንሰራውን ምግብ ላሳያችሁ፣ እና አስተያየት ስጡኝ። አስተያየት እፈልጋለሁ። ገባችሁ? እስኪ አሁን ወደ ቪዲዮ እስኪ አሁን ተከታተሉኝ። ክሬሙ በዛ ሲል ወዳለሁ። ክሬሙ በዛ ሲል ወዳለሁ። አሁን ምን እናደርጋለን? መኮርኒ መኮረኒ ነው። መኮረኒ የምትፈልጉትን አይነት ማድረግ ትችላላችሁ። አሁን ከታይ ክሬም አደረግኩ። ይሳ ከዛ መኮረኒ ማለት ነው። ከዛ ይሄንን ይሄንን ቀዩ ማለት ነው። እሺ ቀዩን እያያችሁ ነው። ይሄ የራሴ የሚፈልግ ባልጨው በየት የሚፈልግ በቀዩ እንዲበላ ነው። ቀጣቻ ይሄ የራሴ አሰራር ነው። አያችሁ፣ ይሄ ከጎን ቀዩ ነው። እዚህ ጋር ደግሞ ላልጫው ማለት ነው። እሺ፣ ተከታተሉኝ። አሁን ይሄን ቀዩ ነው። ይሄ አልጫው ነው ማለት ነው። ከዛ ብዙም አላበዛም፣ መኮረኒ መኮረኒ ብዙም አላበዛም በነገራችን ላይ ሴኔው ደግሞ ተሞላ ማለት ነው። ምን እንደሚያደርግ ታውቃላችሁ? ተሰስ ሲልብኛል ፎሮሙ ላይ ይንጠባጠባል። ከዛ ወይን ነው መኮረኒ አደረኩኝ። ከዛ ክሬሚን ማለት ነው ጅብና ጅብናኔ መጨረሻ ነው የማደርገው። ይሄ ትንሽ ይበስልና ቡኒ ሲመስል ከዛ ጅብናውን አደርገዋለሁ። ለምንድነው የእኔ ጅብናው ነጭ ሲሆን ነው ልጆቹ የሚወዱት። ወዷቸዋል ክሬሙ